የኢትዮጵያ ህዝብ እንደዚህ ሲሆን ቤተ ክርስቲያን ውስጥ ነው የምታገኘው። ኢኮኖሚው በዛ ደረጃ ላይ ነው ያለው። ግን ብዙ ሰው ስለ ኢኮኖሚ አንደርስታንድ የማያደርገው ሰው የሚያየው ምንድን ነው፣ እቺ አሁን አዲስ አበባ ውስጥ የምናየው የሚብለጨለጭ ነገር ምናምን ያይና በቃ ሀገሪቷ በጣም እያደገች ነው። እንደ ሰውየ እኮ እድል ቢሰጡት ትልቅ ነገር ያደርጋል። ዋናው አስፈላጊው ልጆችህም ማስተማር፣ ልጆችህም ማብላት፣ ልጆችህን አንድ ቦታ ላይ ማድረስ ሲሆን አንተ ለውጭ ተመልካች ብቻ ድንጋይ ቤትህ ላይ እየለጠፍክ ቆርቆሮ ከላይ አድርገህ ማሳየት እንደማለት ነው። በአሁኑ ጊዜ ኢትዮጵያ ውስጥ እየተካሄደ ያለው ያ እኔ ታውቃለህ፣ አሁንም ኢትዮጵያዊ ነኝ። የኢትዮጵያ ፓስፖርት ይዤ ነው የምኖረው። ኢትዮጵያ በዛ ደረጃ ላይ እንደዛ ብታምር፣ አዲስ አበባ እንደዛ አምሮበት ነው ንጹህ ከተማ ሆኖ ማየት ከምንም በላይ ያስደስተኛል። ለኔ እያስጨነቀኝ ያለው ያ ገንዘብ ከየት እየመጣ እንደሆነና እያንዳንዷ ዘንባባ ስትተከል፣ እያንዳንዷ ሻንድሌር የመንግስት መንገድ መብራት ስትተከል ምን ያህል ከኢኮኖሚው ላይ የኢኮኖሚውን ላይፍ ሳክ እያደረገ እያመጣ እንደሆነ የሚያደርገው ስለማያውቅ፣ ይሄንን ግን ብዙ ኢትዮጵያዊ ስለማያውቀው ቅጥ ዳር ሆኖ ሲያጨበጭብ ታየዋለ። በተለይ አብይ ደጋፊ አገሪቷን ወደ መቀመቅ እየወሰደ ልትወጣ ወደማትችልበት አሁን እኮ አሁን ባሳለፍ ነው ጊዜ እንኳን ስለ ኤክስቼንጅ ሬት መጥቶ ምን ነበር ያለው? እንኳን ደስ ያለን አዲሱ ፖሊሲያችን በቃ ነው ትልቅ ቦታ ላይ ሊያደርሰን ነው ብሎ ያመጣው የኤክስቼንጅ ሬት ይሄው እንግዲህ። ዩዥዋሊ ምንድነው መሰለህ የኤክስቼንጅ ሬት ለውጥ ካመጣ በኋላ በመጀመሪያው ስድስት ወር ላይ ሰብስንትን ማድረግ አለበት፣ ስታቢላይዝ ማድረግ አለበት። የመጀመሪያው ስድስት ወር ላይ ስታቢላይዝ ሊያደረግ ካልቻለ አልሰራም ማለት። ይሄ ደግሞ በኦፊሻል እና ምንድነው ፓራለል ወይም ደግሞ ብላክ ማርኬት በምትለው መካከል እየጠበበ መሄድ ነበረበት፣ አንድ መሆን ነበረባቸው። ቱ ፖይንት የብላክ ማርኬት የሚባለው መጥፋት ነበረበት። አሁን እንደነ ኬንያ የአይነት ቦታ ጋር ብትመለከት በየሄድክበት በየኤክስቼንጅ ሬት የሚመነዝሩ ሰዎች አሉ። መመንዘር ትችላለህ። ለምንድን ነው የምትፈልገው ምናምን እንኳን የሚል የለም። ለሰርግ ለልጅህ ግራጁዌሽን ከሆነ አንድ ሺ ብር ብቻ ይሰጣል የሚባል ነገር የለም። አንተ ገንዘቡ እስካለህ ድረስ መቶ ሃምሳ ብር ከሆነ መመንዘሪያው፣ መቶ ሰላሳ ብር ከሆነ መመንዘሪያው፣ መቶ ሰላሳ ሺ ብር ይዘህ ከሄድክ ይሄውና ዶላሩ ነው የምትባለው። አስር ሚሊዮን ብር ይዘህ ከሄድክ ይሄውና ምንዛሬ ተብለ ነው የምትሰጠው ልክ አሁን የአስር ብር ሰጥተህ የአምስት ብር ስትገዛ አምስት ብር እንደሚመለስልህ ነው። በቃ ነጻ ሆነ ማለት ነው ኢትዮጵያ ውስጥ አሁን። እሱም አይደለም ነው ምንድነው ሀራጅ ነው የሚባለው እንትን ምንድን ነው ጨረታ፣ ጨረታ ኦክሽን፣ በጨረታ መሸጥ ሲጀምሩ ችግር ላይ እንዳሉ ነው የሚያሳይህ። ባንኩ ኮላፕስ እያደረገ ነው፣ መክፈል እያቃታቸው፣ ኢንፍሌሽን እየጨመረ ነው፣ እነሱ ይሄ እየቀነሰ ነው የሚሉት የሚያሳፍሩ ውሸት ነው። ይሄንን ይሄንን የኢትዮጵያ መንግስት አብይ እንደሆነ በፍጹም ሊቀበ- የሚነግረውም የለ ይሄ ኔጋቲቭ ነገር አታምጡብኝ ነው የሚለው። እና በዛ ደረጃ ነው ያለው ነው የምልህ። እንግዲህ ዶክተር ዮናስ የኢኮኖሚው ነገር በጣም አሳሳቢ ነው። ወደት ሊያመራ ይችላል የሚለው ነው። መረጃዎች እንደሚያመለክቱት ነዳጅ በከፍተኛ ሁኔታ ችግር ሆኗል። አሁን ለአንድ ወር ይወስድባቸዋል ላሉ የነዳጅ ቦቴዎች ጅቡቲ ሄደው ነዳጅ ማምጣት ተስኗቸዋል ምክንያቱም ነዳጅ የለም ዶላሩ ስለሌለ አሁን ያሉ ቦቴዎች የተከማች በዲፖዎች ውስጥ ያሉትን ነው እያከፋፈሉ ያሉት ስለዚህ ምናልባት በቅርብ ጊዜ ውስጥ የነዳጅ ጉዳይ ኢትዮጵያ ላይ ከፍተኛ ቀውስ ሊፈጥር እንደሚችል ይጠበቃል እንግዲህ አሁን ወደ መቶ አንድ ብር አካባቢ ነው በይፋ በመንግስት ደረጃ የተገለጸው ነገር ግን አዲስ አበባ ጭምር በክፍለ ሀገር ምንም የሚቆጣጠረውም የለም እስከ አራት መቶ ብር በሊትር ገብቷል ይሄ በመደበኛ ቦታ ማለት ነው ኮንትሮባንድ አይደለም። በቀጥታ ከማደያ ቦታዎች የመቶ አንድ ብር ትኬት ካርኒ ይሰጣሉ፣ ግን የሚሸጡት በ400 ብር ነው አንዱ ሊትር። እንዲህ አይነት ትልቅ የቀውስ አዙሪት ውስጥ ኢትዮጵያ ገብታለች። ያው በዚያው መጠን ኑሮ ውድነቱ ምን ያህል እየከፋ እንደመጣ ሰው ሁሉን ነገር ጨርሶ አሁን ምናልባትም ጎረቤቱን ወደሚዘርፍበት በአደባባይ ከፍተኛ የሆነ ምንድነው የቅሚያና የዘረፋ ትዕይንት የምናይበት ሁኔታ ሊፈጠር ይችላል ብለው ነው የሚሰጉት። እዛ ደርሰው የመጡ ብዙ ኢትዮጵያን የሚገልጹ ለማንኛውም ምን እንጠብቃለን አብይ አህመድ አልተዘጋጀም። አሁን የዩኤስኤድ እርዳታ 17 ቢሊዮን ዶላር ነው ኢትዮጵያ በተለያየ በአይነትና በገንዘብ ከአሜሪካ የተራድኦ ድርጅት የምታገኘው። ኤች አይ ቪ ኤድስ መድኃኒት በአሁኑ ሰዓት እየቀረበ አይደለም። ህጻናት እየከፍተኛ ጉዳት ላይ ነው ያሉት በተለያየ መልኩ የሚከፍ 5000 ሰራተኛ ነው በዚህ ምክንያት የጤና ጥበቃ ሚኒስቴር ከመላው ኢትዮጵያ ያባረረው ብዙ ቀውስ ወደፊት እየመጣ ነው። የቅርብ ጊዜውን ዘጋርዲያን ሪፖርት ስንመለከት ኢትዮጵያ ልትቀለብሰው ማትችለው በጣም ከፍተኛ አደጋ ከበራፏ እየጠበቃት ነው ብሎ አንድ አስደንጋጭ ሪፖርት አውጥቷል። ምን እንጠብቅ? አብይ አህመድ አሁንም አልተዘጋጀም። ኮሪደር ኮሪደር ኮሪደር ይላል። አሁንም በየክፍለ ሀገሩ አሁን ባህር ዳር ላይ የ15 ቢሊየን ብር የኮሪደር ልማት ሊጀምር እንቅስቃሴ እያደረገ ነው ዘንባባና አምፖን ለመስቀል ምንድን ነው የሚሆነው? ምን እንጠብቃለን? በቅርብ ጊዜ እኔ መቼም አየህ ለብዙ ጊዜ ብዙ ኢትዮጵያዊ መስማት የማይፈልገው በምታስታውሳቸው ጊዜ እንዲህ አይነት ሪያሊቲ ላይ ነው ያለ ነው ስትል ሲ አይ ኤ የሚሉህ፣ በአሁኑ ጊዜ ኢትዮጵያ ከዌስቱ ድጋፍ ውጭ መኖር አትችልም። አንፎርቹኔትሊ ራሳችን ያመጣ ነው፣ በራሳችን ላይ ያደረግነው ነገር ነው። እራሳችን መመገብ የማንችልበት የ18 ሚሊየን ህዝብ እኮ ከውጭ እርዳታ ምግብ እየፈለገ በዛ ነው የሚኖረው። አሁን የዚህ የዩኤስኤአይዲ እንትን ምንድን ነው የፖሊሲ ለውጥ፣ ፐርሃፕስ እንግዲህ ሙሉ ለሙሉም እንደዚህ ላያጠፉት ይችሉ ይሆናል። የተወሰነ ለውጥ ይኖረዋል። ለውጡም ደግሞ ብዙ የእርዳታ ገንዘብ ይቀንሳል። እስካሁን ድረስ ሲንጫጫበት የነበረው የኢትዮጵያ ህዝብ ብሪክ መጣልን ሲል የነበረው ብሪክ አምስት ሳንቲም ይዞ አይመጣም፣ አምስት ሳንቲም ይዞ አይመጣም። የምታያቸው የኢኮኖሚክ እድገቶችና ንቅናቄዎች አሉ የምትለው ይሄ በኮንስትራክሽን በምናምን አካባቢ ያሉት ናቸው። በፕራይቬት ሴክተሩ እንደ ልቡ ማደግ አልቻለም። ገንዘብ ማግኘት አይችልም ያለው። ሁለተኛ በጣም ኮራፕሽኑ እዚህም ይሄን ነገር አንድ ወረቀት ለማውጣት አስር ወር አንድ አመት ድረስ የሚፈጅበት ጊዜ በምደርስበት ጊዜ የኢኮኖሚክ ንቅናቄውም እየቀነሰ እየቀነሰ ነው የሚመጣው። ስለዚህ አገሪቷ ኢኮኖሚው እየተደቆሰ በመጣ ቁጥር ከተወሰነ ጊዜ በኋላ ቀውሱ ኖተብል እየሆነ ይመጣል። እንደው የኢትዮጵያ ህዝብ ላይ ያለው ችግር ኬንያ ተፈጥሮ ቢሆን ኖሮ እስካሁን ይቆም ነበር። ምክንያቱም የኬንያ ህዝብ ሀይለኛ ነው፣ ተገልብጦ ይወጣል። የኢትዮጵያ ህዝብ እንደዚህ ሲሆን ቤተክርስቲያን ውስጥ ነው የምታገኘው። እንዲሁም ብዙ ህዝብ ትዝ ይልህ እንደሆነ የአይምኤፍ ፖሊሲ ወጣ ተብሎ የኬንያ ሰራተኞች በምሳቸው ሰዓት ጊዜ የነበረ ሰልፍ እየወጡ አገሪቷን ይቀውጧት የነበረው። የኢትዮጵያ ህዝብ በምሳ ሰዓት ወጥቶ የት ነው የሚሄደው? ቸርቸሉ ይለምናል፣ ቸርቸሉ ይማጸናል። ይሄ ግን እስከመቼ ነው የሚቀጥለው? በአሁኑ ጊዜ ነው ሰው የሚበላው አጥተዋል እንኳንስ ዶክትሬት የያዙት አሁን አሲስተንት ፕሮፌሰር ሆነ መቶ ዶላር ነው የምታገኘው መቶ ዶላር ማለት ምን ማለት ነው ወደ አሁን በነበረበት እንግዲህ 12 ሺህ ብር መሆኑ ነው እንግዲህ ከ12 ሺህ ብር ውስጥ የቤት ኪራይ የምትከራይ ከሆነ ሪዝነብሊ ደህና ቦታ ላይ የምትከራይ ከሆነ ልጆች ካሉህ ሶስት አራት አራት ልጆች ካሉ የቤት ኪራይ ከፍለህ ለትራንስፖርቴሽን አድርገህ እንግዲህ የዩኒቨርሲቲ ፕሮፌሰርን የምናወራው እኮ ያለ ነው። የሀይ ስኩል አስተማሪ ምን ሊሆን ነው? የኤለመንተሪ ስኩል አስተማሪ ምን ሊሆን ነው? እንዲህ ባለበት ሁኔታ ላይ መረባረብ የነበረበት ሀገሪቷ፣ እንዴት አድርገን ነው የኢኮኖሚውን አውታሮች የምናጠነክረው? እንዴት አድርገን ነው ይህንን ኮራፕሽንን አቁመን የውጭ ኢንቨስትመንት ወደ ሀገራችን እንዲገባ የምናደርገው እንዴት አድርገን ነው ይሄንን ጦርነት አቁመን ወደ ጦርነት እየሄደ ያለውን ሀብት እየፈሰሰ ያለውን ሀብት ወደ ፕሮዳክቲቭ ኢኮኖሚክ ሴክተሩ የምናስገባበት እንዴት ነው የሚሉት ነው ሰውየው። አሁን ከአማራ ጋር ይዋጋል፣ ከኦሮሞ ጋራ ይዋጋል፣ እንደገና ደግሞ ከኤርትራ ጋራ ነገር ይፈልጋል። እስካሁን በሰላሙ ጊዜ አንስቶ የማያውቅ የነበረው አሁን ክራይሲስ ላይ ሲመጣ ስለወደብ አታውሩ ልንባል አንችልም ያስፈልገናል ይላል። የኢትዮጵያ ህዝብ ደግሞ እቺ የናሽናሊስት ፊሊንጉ በጣም ከየትም የበለጠ ስለሆነ በቃ ይሄ ሰውዬ ወደ ብማ የሚያመጣልን ከሆነ ይሄ ሰውዬ በቃ ሌላውን እንቻለው የሚል እንትን እንዲል ነው እንጂ የዛሬ ዓመት ያላነሳውን የዛሬ ኢትዮጵያ ሬላቲቭሊ ጠንከር ባለችበት ጊዜ እንዲህ ቀውስ ባልነበረበት ጊዜ ያላነሳውን ነገር አሁን እንዲህ ክራይሲስ ላይ ባለበት ጊዜ ለምን ያነሰዋል ከኤርትራስ ጋር መጋጨት ቢኖርበት? ኃይልም ተጠቅሞ ሀገሬን ወደብ አገኛለሁ እንኳን ቢል ኢትዮጵያ አሁን ባለችበት ሁኔታ ላይ ሆኖ አይደለም። ትንሽ ጠንከር ብሎ ሌሎችን ሁሉ ሰላም ሆኖ ሀገሪቷን በሞላ አስተባብሮ ልዋጋቢ ልሸን ነገር ነው እሱ ይሁን ማለት አይደለም፣ ግን ዩ ካን አንደርስታንድ። አሁን ከኦሮሞና አማራ ሁለቱ ትልልቅ ክልሎች ውስጥ በጦርነት ትንትን ብሎ እንደገና ከኢሳያስ ጋር ደግሞ ጦርነት ለመግባት ስለ እኛ የግድ በሰላምም ይሁን የግድ ወደብ ያስፈልገናል በምትልበት ጊዜ ምን ማለት ነው? ግብፅ እኮ እንደዚህ እያለችን ነው ያለችው። መቶ ሚሊዮን ህዝብ አለኝ፣ በረሃ ነው፣ ደረቅ ነው፣ የኔ ህዝብ ሊያልቅ አይችልም። ኢትዮጵያ ለእኔ ያላትን የራሷን ውሃ የራሷን ድርሻ ውሃ ለእኔ መስጠት አለባት እኮ ነው ያ ያንን እንዴት ተደፈርን ብለን ኡ የምንል ከሆነ በአሁኑ ጊዜ አሰብ የእኛ ነበር አልነበረም የሚለው ጠይ ሌላ ጥያቄ ነው። በአሁኑ ጊዜ ግን ዓለም የሚያውቀው የኢትዮጵያ መንግስት ራሱ ደግፎ የተፈራርሞ የሰጠው የዩናይትድ ኔሽን የሚያውቀው የዓለም የሚያውቀው አሰብ የኤርትራ ነው። እኛ ያስፈልገናል። ስለዚህ በሰላም ስጡን ብለን ልታስገድዳቸው አትችልም። በጦርነት ነው ያለህ አማራጭ በጦርነት ደግሞ አሁን ባለበት የኢኮኖሚክ ቀውስ ይሄ ሁሉ ጦርነት ባለበት ጊዜ ለምንድ ነው ነገር የሚፈልገው? ይሄ ሁሉ ቀውስ የሚያመጣው የዚህ የኢኮኖሚክን ክራይሲስ፣ የፖለቲካል ክራይሲስ ሀገር ውስጥ ያለውን የሰውን ሀሳብ ሽፍት ለማድረግ ነው እና ኢትዮጵያን የበለጠ ወደ መቀመቅ የሚከትበት ነው እንጂ የሚሆነው ለውጥ የሚያመጣበት አይመስለኝም በኔ አባባል።